የፍርድ ቤት ውሳኔ ምንም ይሁን ምን መፈጸም ወይም መከበር አለበት። ግንቦት 29 ቀን 2017 ዓመተ ምህረት እነርሱ ደወሉ። ከአዲስ አበባ ገቢዎች ንፋስ ስልክ ወረዳ ነበር የምንደውለው። የዓመቱን የቤት ግብር አልከፈሉም አሏቸው። እርሳቸው መለሱ። ህጉ በአዲሱ የንብረት ህግ ተሽሯል። በዚህ ጉዳይ ላይ የጣራና ግድግዳ ግብር ሕጋዊ አይደለም በማለት ፍርድ ቤት የወሰነውን አውቃለሁ። ይህ ውሳኔ ተሽሮ ከሆነ እከፍላለሁ፣ ካልሆነ ግን የፍርድ ቤቱን ውሳኔ ያከብራለሁ። መንግስትም ያከብራል፣ ስራው ነውና ያስከብራልም ብዬ አምናለሁ አሉ። ከደቂቃዎች በኋላ የአመት ይክፈሉ ተብለው የነበሩት ከሁለት ወራት በፊትም በጽሑፍ መልእክት ተልኮላቸው የነበረው ገንዘብ ላይ 8000 ብር ገደማ ተጨምሮ ብር 25000 እስከ ግንቦት 30 ቀን 2017 ዓ ም እንዲከፍሉ የሚል የጽሑፍ መልእክት በስልካቸው መጣ። መልሰው ደወሉ ጠየቁ። ጭማሪው የግምት ማስተካከያና ቅጣት ነው። ይህንን ካልከፈሉ የባንክ ሂሳቦ ይታገዳል፣ የመብራትና ውሃ አገልግሎትም ይቋረጣል ተባሉ። እርሳቸው የፍርድ ቤቱስ ውሳኔ አሉ። እርሶስ ምን አሉ? ሕጉም የሚለውን አሁን እነግራችኋለሁ። ደግሞ አልሰማንም እንዳትሉም። የሰላም እጦት ሀገራችንንም ጨርሶ እንዳያሳጣን ከምንም ነገር በፊት በመላ ሀገራችን ሰላም እንዲሰፍን ተመኝተናል። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የፌዴራል ፍርድ ቤቶች አዋጅ አንቀጽ 51 የፍርድ ቤት ውሳኔዎችና ትእዛዞች በማለት የሚከተለውን ይደነግጋል። አንድ በማንኛውም የፌዴራል ፍርድ ቤት የተሰጠ ውሳኔና ትእዛዝ በሕግ እስካልተለወጠ ድረስ የጸና ሆኖ ተፈጻሚ ይሆናል። ሁለት የፌዴራል ፍርድ ቤቶች የሚሰጧቸው ውሳኔዎች ወይም ትእዛዞች በሁሉም የኢትዮጵያ ክልሎች ውስጥ ተፈጻሚ ይሆናሉ። በማንኛውም ክልል ውስጥ የሚገኝ የመንግሥት አካል ተቋም፣ ወይም መንግሥታዊ ያልሆነ ድርጅት ወይም ማንኛውም ሰው ውሳኔዎቹን ወይም ትእዛዞቹን የመፈጸምና የማስፈጸም ግዴታ አለበት። ሶስት ማንኛውም ሰው በዚህ አዋጅ የተጣለበትን ግዴታ የማይወጣ ከሆነ በዚህ አዋጅና አግባብ ባለው ሌላ ህግ ተጠያቂ ይሆናል። አንቀጽ 52 የወንጀል ተጠያቂነት አንድ የፍርድ ቤት ወይም የዳኞችን በነፃነት መስራት የሚጋፋ ወይም በዳኞች ላይ ተጽዕኖ የሚያደርግ ወይም ለማድረግ የሞከረ ማንኛውም ሰው በሌላ ህግ ከፍ ያለ ቅጣት ከሌለ በቀር ከሦስት ወራት ባላነሰ ከሁለት ዓመት ባልበለጠ ጽኑ እስራት ይቀጣል። በመጨረሻም ንዑስ ቁጥር ሁለት የፍርድ ቤትን ትዕዛዝ ወይም ውሳኔ የማይፈጽም ወይም ለመፈጸም መሰናክል የሚፈጥር ወይም ሲጠየቅ ለመፈጸም ተባባሪ የማይሆን ማንኛውም ሰው በሌላ ህግ ከፍ ያለ ቅጣት ከሌለ በስተቀር ከሁለት ዓመት በማይበልጥ ቀላል እስራት ወይም ከአምስት ሺህ ብር በማይበልጥ ገንዘብ ይቀጣል። አልሰማንም እንዳትሉ እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ከሁሉም ከሁሉም የሚበልጠው የአእምሮ ሰላም ከእኔም ከእናንተም ጋር ይሁን።